ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን ሮማን ጸጋይ ነኝ ከአክሱም ቲዩብ በአዲስ መረጃ ተገናኝተናል። የአዲስ መረጃ አውሮፓን የተመለከተ ነው፣ ግን ደግሞ እንደ አጠቃላይ አለማችንንም የሚያሰጋት ነገር ስለሆነ ቅዳቸውስ ምንድን ነው? ፊልሞችም ሰርተዋል በዚህ ጉዳይ ላይ እንግዲህ አውሮፓ በጨለማ ተውጣለች። ምናልባትም መረጃውን ቀድማችሁ ሰምታችሁ ሊሆን ይችላል። ይህንን ዲቴሉን ነው የምንመረምረው ማለት ነው። እጅግ በጣም አሳሳቢ እንዲሁም ደግሞ አስደንጋጭ ነው። ይሄ በተለይ ደግሞ የሰለጠኑት ሀገራት ዘመናዊ የተባሉ ሀገራት በጣም ከፍተኛ የሆነ ተጽዕኖ ስር እንደሚወድቁና ሚሊዮኖችንም እንደሚቀጠፍ የሚነገርለት ይሄ ብላክውት የተባለ እንዲሁም ደግሞ ኤሌክትሪክ መቆራረጥ ልንለው እንችላለን። እንዲሁም ሌሎችንም ነገሮች ነው እንግዲህ ጨምረን በስፋት የምናነሳው የቴክኖሎጂ ጥገኝነት ምን ያህል አለማችንን ሊያጠቃት እንደሚችል ነው ይሄ መረጃ የሚያሳየን ማለት ነው። እናም ደግሞ እነ ባራክ ኦባማም በዚህ ይሄንን የተላከውትን በተመለከተ ፊልሞች ተሰርተዋል። ከነ ባራክ ኦባማ በፊትም እንደዚህ አይነት ፊልሞች ተሰርተዋል። ይሄ እንደው ምናልባትም ብሬን ዋሽ ሊሆን ይችላል ወይ ወይስ አይደለም የሚለውንም ነው በጠልቅ የምንፈትሸው እጅግ አንገብጋቢ እንዲሁም ጠቃሚ መረጃ ስለሆነ ነው ወደ እናንተ የምናደርሰው። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ነው የምንጋብዛችሁ። ላይክ፣ ኮመንት፣ ሼር እንደተለመደው በከበረ ስጦታችሁ እንድታደርጉ በአክብሮት እንጠይቃችኋለን። መረጃውን ከአክሱም ቲዩብ ሮማን ጸጋ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። እንግዲህ ዛሬ የምንቆይበት መረጃ በጣም አስደንጋጭ ነው አሳሳቢም ርዕሰ ጉዳይ ነው ማለት ነው። እና የአውሮፓ ብላካውት ምክንያቶቹ፣ ተጽዕኖዎቹ በተለይ ደግሞ የነ ባራክ ኦባማ ፊልም ከዚህ ጋር ምን ግንኙነት እንዳለው ነው የምንፈትሸው። በተጨማሪም ደግሞ የቴክኖሎጂ ጥገኝነት በዚህ ውስጥ ምን ሚና እንደተጫወተ ነው የምንመረምረው። ይህንን ቪዲዮ እስከ መጨረሻው እንደምትመለከቱት እምነታችን ነው። እንግዲህ በ2021 በተለምዶ በጀርመን የተቀረጸ የቲቪ ሚኒ ተከታታይ ፊልም አለ። ምናልባት አይታችሁት ከሆነ ብላክ በመባል የሚታወቅ ልቦለድ ታሪክ ነው። በአውሮፓ ውስጥ በድንገት የተከሰተ የኤሌክትሪክ መቋረጥን ያሳያል። በዚህ ተከታታይ ቀናት ውስጥ እንግዲህ በቀዝቃዛ የኖቬምበር ቀን አጠቃላይ አውሮፓ በጨለማ ስትጥለቀለቅ ነው የሚያሳየው። መንግሥታት ተጠራርተው ባለስልጣናትም መንስኤውን ለማጣራት ሲታገሉ ይታያል። የዚህ ተከታታይ ዋና ገጸ ባህሪ ደግሞ አንድ የቀድሞ ሃከር የመርማሪዎችን ትኩረት ሆኖ ያሳያል። እና ይሄ ልቦለድ ታሪክ በእውነተኛ ክስተት ላይ የተመሰረተ ባይሆንም የአውሮፓ የኤሌክትሪክ መሰረተ ልማት ተጋላጭነት እና የቴክኖሎጂ ጥገኝነትን የሚያንጸባርቅ ፊልም ነው ማለት ነው። እና በእውነተኛ ታሪክ ላይ የተመሰረተ ባይሆንም ግን ወደፊት ይመጣል ብለው ያሰቡትና የጻፉትና እንደዚህ አይነት ሰፊ ብላካውት እንግዲህ አሁን በ2025 በ28 በነሱ ማለት ነው አፕሪል 28 በትላንትናው ዕለት ነው ይሄ የኃይል መቆራረጥ የተከሰተው ማለት ነው። እና ይሄ የኤሌክትሪክ ኃይል መቆራረጥ ወይ ደግሞ ብላካውት በአውሮፓ በነገራችን ላይ ብዙ ጊዜ ተከስቷል። የተለያዩ መረጃዎች እንደሚያሳዩት በተለይ ደግሞ በ21ኛው መቶ ክፍለ ዘመን እንደ እንግሊዝ እነ ጀርመን እና ጣሊያን ጣሊያን፣ ፈረንሳይ፣ ስፔን እና ስዊድን ያሉ ሀገራት በተለያዩ ወቅቶች ከፍተኛ የሆነ የሀይል መቆራረጥ ገጥሟቸው ነበረ። ሰሞኑንም ልብ ብላችሁ ከሆነ አንዳንድ እንግዲህ እንደነ ክሎብ ሸዋብ አይነት ሰዎች ይሄ መቆራረጥ እንደሚገጥም ተናግረው ነበረ። ምናልባትም እንግዲህ እቅዳቸው ሊሆን ይችላል እየተባለ ነው ያለው ማለት ነው። በ2003 በለንደን የተከሰተውን ብላክአውት እንኳን ብንመለከት በሺዎች የሚቆጠሩ ሰዎችን በጨለማ ውስጥ ቆይተው ነበረ። በ2019 በእንግሊዝ ደቡባዊ ክፍል የተከሰተ የሀይል መቆራረጥ እነ ባቡሮች ሆስፒ ሆስፒታሎች የንግድ ማዕከሎችን ሁሉ ነው አስተካክሎ የነበረው ማለት ነው። ጣሊያንን ደግሞ ብንመለከት በ2003 ዓም ምት ይህን ዓመት እንግዲህ ጨምሮ ሙሉ ሀገሪቱ ለብዙ ሰዓታት በጨለማ ተሸፍና ነበረ። ይህም ከተጠኑት በጣም ትልልቅ መቆራረጦች አንዱ ሆኗል ማለት ነው። ጀርመንን ብንመለከት እንደዛው በአንድ የሀይል ማከፋፈያ ችግር ምክንያት በርሊንን ጨምሮ በጣም በርካታ ከተሞች የተጎዱበትና ብዙ ቢሊዮን ዶላሮች የከሰሩበት ጊዜ ነበረ ማለት ነው። እና እነዚህና ሌሎች ብላካውቶች በሚሊዮን የሚቆጠሩ ሰዎችን በ ጉዳታቸው ከኢኮኖሚያዊ ኪሳራ ጀምሮ እስከ ማህበራዊ እና የጤና ችግሮች ድረስ ከፍተኛ ጉዳት ያስከትላል። ብላክውት ሲያደርግ ማለት ነው። እና በተለይ ደግሞ በበለጸጉት ሀገራት ይሄ ጉዳቱ ከፍ ያለ ነው የሚሆነው። የኤሌክትሪክ ኃይል መቆራረጥ በበለጸጉ ሀገራት ውስጥ የሚያስከትለው ጉዳት ምንድን ነው? እነዚህ ሀገራት በቴክኖሎጂ ላይ ከፍተኛ የሆነ ጥገኝነት ስላላቸው ነው ማለት ነው። እና እንደ ዓለም አቀፍ የኤነርጂ ኤጀንሲ መረጃም ስንመለከት የበለጸጉ ሀገራት እንደ ጀርመን፣ እንግሊዝ፣ ፈረንሳይ ያሉ ሀገራት የኢንዱስትሪ የጤና፣ የትራንስፖርት እና የኮሚኒኬሽን ስርዓቶቻቸው ሙሉ በሙሉ ነው ሸዳውን የሚሆኑት፣ ለምን በኤሌክትሪክ ላይ የተመሰረቱ ስለሆኑ ማለት ነው። ኢኮኖሚያዊ ኪሳራቸውንም ስናይ እንደ ኦክስፎርድ ዩኒቨርሲቲ ጥናት ኦክስፎርድ ዩኒቨርሲቲ አንድ ጥናት አውጥቷል። አንድ ሰዓት የኃይል መቆራረጥ ልብ በሉ እዚህ ጋር በአንድ ሰዓት የኃይል መቆራረጥ በአውሮፓ ትልልቅ ከተሞች በሚሊዮኖች የሚቆጠር ዶላር ኪሳራ ሊያስከተል ይችላል። ለምሳሌ በ2019 የወጣው ጥናት በእንግሊዝ የተከሰተውን ብላክ አውት በአንድ ቀን ውስጥ ከመቶ ሚሊዮን ሚሊየን ፓውንድ በላይ ኪሳራ እንዳስከተለ ነው የተነገረው ማለት ነው ማለት ነው። እና ለምሳሌ ደግሞ የጤና አገልግሎቶችን ብንመለከት ሆስፒታሎች በጀኔሬተሮች ላይ ቢተማመኑም ለረጅም ጊዜ የሚቆይ መቆራረጥን ወሳኝ የሆኑ የቀዶ ጥገና ሂደቶችን እና የታካሚ እንክብካቤዎችን ሊያስጨርሳቸው አይችልም ማለት ነው። ይህም ያስተጓጉላል እና የትራንስፖርት መቆራረጥን ብንመለከት አሁን በኤሌክትሪክ ላይ የተመሰረቱ ባቡሮች አሉ። ኤርፖርቶች፣ የትራፊክ መብራቶች በብላካውት ጊዜ ሙሉ በሙሉ ስታክ ያደርጋሉ ማለት ነው። ይሄም እንግዲህ በሚሊዮን የሚቆጠሩ መንገደኞችን ይጎዳል። በትላንትናው እለትም የተከሰተ ይሄ ነው አውሮፓውያን በጣም ፈርተናል ሲሉ ነው እየተናገሩት። ምክንያቱም ለምሳሌ አሁን ኤሌቬተር ወይ ደግሞ ሊፍት ውስጥ ያሉ ሰዎች ሊሆኑ ይችላሉ። የኤሌክትሪክ መኪና እየነዱ ያሉ ሊሆኑ ይችላሉ፣ ወይ በባቡር ውስጥ። በሌሎችም ለምሳሌ አሁን በጣም ኃይለኛ ሙቀት ያለባቸው ሀገራት ይጠቀማሉ ኤር ከንዲሽን። እንዲሁም ደግሞ በጣም ሞቃት እና ቅዝቃዜ የሆኑ ሀገሮች በቴክኖሎጂ አመጣጥ ነው ነው አደለም የሚኖሩት እነዚህ ራሱ ሰዎች የሰዎች ሕይወት ይጠፋል ማለት ነው እንደውም በሚሊዮን የሚቆጠሩ ሰዎችን እንደሚያልቁ ያቆ ነው ምናልባትም 24 ሰዓት ባልሞላ ጊዜ ውስጥ ራሱ የሚሉ መረጃዎች ናቸው እየወጡ ያሉት። በአጠቃላይ በለጸጉ ሀገራት የዲጂታል ኢኮኖሚ፣ አርቲፊሻል ኢንቴልጀንስ፣ የኢንዱስትሪ ስርዓቶች በኤሌክትሪክ ኃይል ላይ የተመሰረቱ በመሆናቸው በአንድ ቀን መቆራረጥ እንኳን ሙሉ ስርዓታቸው ሊናጋ ይችላል። ሙሉ ስርዓታቸው ሊቆም ይችላል ማለት ነው። ለምሳሌ እንደ ጀርመን ያሉ ሀገራት በኢንዱስትሪ ላይም የተመረኮዙ ናቸው። ይህም እንደ ሮቦቶች፣ ኤአይ፣ ኢንተርኔት ኦፍ ቲንግስ የሚባለው በኤሌክትሪክ ኃይል ላይ የተመሰረተ ነው። የኮሚኒኬሽንም ስርዓት ብናይ እንደ የሪፍጂ ኔትወርኮችና የኢንተርኔት ዳታ ማዕከላት ያሉ ስርዓቶች በተከታታይ የኃይል አቅርቦት ላይ ጥገኛ ስለሆኑ የኤሌክትሪክ ትራንስፖርትም እንደ ኖርዌይ እና ስዊድን ያሉ ሀገራት በኤሌክትሪክ መኪኖችና ባቡሮች ላይ ከፍተኛ ኢንቨስትመንት ያደረጉ ሀገራት ናቸው። ስለዚህ እነዚህም ያለ ኃይል ሙሉ በሙሉ ስታክ ያደርጋሉ። ሙሉ በሙሉ ሸዳውን ይሆናል ማለት ነው። እንደ ሀገር ነው እያልኳቸው ያለሁት እና በአጭሩ የበለጸጉ ሀገራት የዕለት ተዕለት ህይወታቸው፣ ኢኮኖሚያቸው፣ የወደፊት እቅዶቻቸው በኤሌክትሪክ ኃይል ላይ የተመሰረቱ ናቸው። ይህም እንግዲህ ማጥፋትን እጅግ አደገኛ ያደርገዋል ማለት ነው። እና ለዛው ነው አሁን አውሮፓውያን በተለያዩ ቪዲዮዎችን ወጥተው እጅግ በጣም የሚያስፈራ ነው ሲሉ ነበረ። እንደውም አንዳንዶች የባራክ ኦባማ ፊልምን እንደው እቅድ ነው ሲሉትም ተደምጠዋል። አንዳንድ ኮንስፓይሬሲ ቲዎሪ ተንታኞችም እንደዛ እያሉ ነው ያሉት። ወደሱ ምንመጣለን። እንግዲህ ይሄ ብላክ አውት የፊልም ኢንዱስትሪ ውስጥ በጣም ተወዳጅ ጭብጥ ሆኖ ነው ከትላንትና ጀምሮ የቆየው እንዳየሁት ሚዲያው ላይ እነዚህ ፊልሞች ፊልሞቹን ብንመለከት ብላክ አውት እንዴት ማህበረሰባችን እንደሚያ

እንዴት አስፈሪ እንደሆነ አንዳንዴ ግን ደግሞ ወደ አዲስ እድሎች እንደሚመራ ነው ፊልሞቹ በእርግጥ የሚያሳዩት ማለት ነው። ስለ ብላክውት የተሰሩ ፊልሞችን አሁን ብንመለከት በ2008 አካባቢ ብላክውት የሚል ፊልም ወጥቷል። በኒውዮርክ ከተማ የተከሰተን የኃይል መቆራረጥ በአንድ አፓርታማ ውስጥ የተጠመዱ ሰዎችን ታሪክ የሚያሳይ አንድ ፊልም ነበረ። የጨለማው ፍርሃቱ፣ ጭንቀቱ፣ የሰው ልጅ ተፈጥሮ ደግሞ በዚህ ፊልም በሚያምር ሁኔታ ተደርጎ ተሰርቶ ነበረ። እና ሌላው ዘ ትሪገር ኢፌክት 1996 የተሰራ ነው ይሄ ፊልም። በካሊፎርኒያ የተከሰተ እንግዲህ ምናባዊ ብላክውት ነው እና የማህበረሰቡ እንዴት እንደተበታተነ እንዴት በጭንቀት እንደነበረ የሚያሳይ ፊልም ነው። ኤሌክትሪክ ከሌለ ሰዎች ወደ ተፈጥሯዊ ተግባራቸው እንዴት እንደሚመለሱም ያሳያል። በትሪገር ኢፌክት የ1996ቱ ማለት ነው። እና ኢንቱዘናይት የሚል ደግሞ አለ ትዌኒ ትዌኒ። ይህ የተለቀቀው ተከታታይ ድራማ ነው። በብራስልስ አውሮፕላን ማረፊያ የተከሰተን ብላክውት እና የተለያዩ ሰዎችን ታሪክ የሚዳስስ ፊልም ነው። እጅግ በጣም አስደማሚ፣ በጣም ልብን የሚነካ ፊልም ነው። ማለት ነው። ይህም እንግዲህ በብዙዎቻችን አይምሮ ውስጥ የተቀመጠ ነው። እነዚህ ፊልሞች እንግዲህ ስለ ብላክአውት በሰው ልጅ ላይ ያለውን ስሜታዊ ማህበራዊና ኢኮኖሚያዊ ተጽዕኖ በምስል ያሳያሉ። ይህም ተመልካቾችን የሀይል አስፈላጊነትን ምን ያህል እንደሆነ እንዲገነዘቡ እንዲሁም በተጨማሪ ደግሞ ምን ያህል የሰው ልጅ ቴክኖሎጂ ላይ የተጣበቀ እንደሆነ አመላካች ናቸው ማለት ነው። በተለይ ደግሞ ባደጉት ሀገራት ማለት ነው የኤሌክትሪክ ኃይል መቆራረጥ እንግዲህ ስማርት ከተሞችን መመልከት ይቻላል። በአውሮፓና በሌሎች የበለጹ ሀገራት ውስጥ ከፍተኛ ፈተና ነው የሚሆነው። እንደ እንግሊዝ፣ ጀርመን፣ ጣሊያን ያሉ ሀገራት አሜሪካን ጀምሮ በቴክኖሎጂ ላይ ከፍተኛ ጥገኝነት ስላላቸው ብላክውት ማለት ጅምላ ጨራሽ ማለት ልንለው እንችላለን እንደ ያለማጋነን ማለት ነው። እና ምክንያቱም ኢኮኖሚያቸው፣ የጤና አገልግሎታቸው፣ የትራንስፖርት ስርዓታቸው በእጅጉ ነው የሚጎዳው። እና ፊልሞች እንደ ብላክውት እና ደ ትሪገር ኤፌክት የተባሉ ፊልሞች ይህንን እውነታ በምስል አሳይተዋል ማለት ነው። እና በጣም በርካቶች ስለ ሀይል አስፈላጊነት እንዲያስቡ ያደረገ ቢሆንም ግን ደግሞ አንዳንድ ኮንስፓይሬሲ ኮንስፓይሬሲ ቲዎሪ ጸሐፊዎች የሚሉት እቅዶች ናቸው እነዚህ ነገሮች ነው፣ ሆን ተብለው ነው የሚደረጉት። የሰው ልጅ በጅምላ አሁን ለምሳሌ ይሄ የኒው ወርልድ ኦርደር አካሄድን ሰዎች እንዲለማመዱት ለማድረግ ነው ነው አሁን ለምሳሌ ይህንን ነገር በእነሱ እጅ ለማድረግ የኤሌክትሪክ አቅርቦትን ከዛ የሆነ ነገር አድርጎ ስትባሉ፣ ለምሳሌ ቺፕን መቅበር ሊሆን ይችላል። አንቀብርም ለተባለ ሰው ይህን ነገር ማጥፋት ሊሆን ይችላል እና ለሱም ነገር ሰዎች እንዲዘጋጁ እንደ ገፊ ምክንያት እየተጠቀሙበት እንዳሉ ነው እየተነገረ ያለው ማለት ነው ነውና እንደ አጠቃላይ ግን እንግዲህ አውሮፓ በፍርሃት ውስጥ እንዳለች ነው መረጃዎች የሚያሳዩት፣ በነገራችን ላይ ስለዚህ ስለ ብላክ አውት ውድ ቤተሰቦቻችን። እንደ ኖስትራዳመስ ያሉ እንግዲህ ትንቢት ተናጋሪ ናቸው ይሏቸዋል። እንደዚህ አይነት ነገሮችን እንድንመረምር ብዙ ጊዜ ነው አክሱም ቲዩ የሚያሳስበው ማለት ነው። ያው እንደ መረጃ ልንቀባበለው እንችላለን እንጂ እነሱ ትንቢት ተናጋሪ ናቸው ከእግዚአብሔር ናቸው ልንላቸው አንችልም በፍጹም ማለት ነው። እና እንደውም በዚህ በብላክ አውት የኖስትራዳመስን ስም እያነሱ ነበረ በነገራችን ላይ ተናግሯል። እሱም ብላክ አውት ዓለም እንደሚገጥማት ይሄንንም ደግሞ ለራሳቸው አላማ ለራሳቸው አጀንዳ እንደሚጠቀሙበት እየተወራ ነው ማለት ነው። እና እንግዲህ ይሄ ከአንደኛው ክፍለ ዘመን በፊት ጀምሮ የሚታወቅ ነው ይሄ ነገር። ቴክኖሎጂ ላይ የተጣበቁ ሀገራት በተለይ ደግሞ ተጠቂ እንደሚሆኑ ማለት ነው እና በተለያዩ ፊልሞቻቸውም እየነገሩ ነው የቆዩት። ፊልም ታውቃላችሁ አንድ ልሳን ነው። በተለይ ደግሞ ላደጉት ሀገራት እንደ አሜሪካ ያሉ የጀርባ አጥንቷ የሆነው ሆሊውድ አንድ መናገሪያ ልሳናቸው ነው። በፊልሙ ኢንዱስትሪ ላይ የሚሰሩ ነገሮች እንደተባለው ከሆነ ምናልባትም ብሬንዋሽ ሊያደርጉም ይሆናል እንድንለማመደው እና ያለ ነገር ነው ብለን እንድንደነዝዝ እንድንቀጥል ከዛ ግን እነሱ እንደፈለጉ እንደ ፈረስ ልጓም እኛን ሸብበው በልጓሙ እንደፈለጉ እኛን መምራት እንዲፈልጉ ነው እና የኦባማ ፊልምን መመልከት እንችላለን። ከአውሮፓ ልቦለት ተከታታይ ፊልም ይልቅ በተለመደ የአሜሪካ ከተማ ሁኔታ ላይ ያተኮረ በተለይ ደግሞ ታዳጊዎችን ልምድ የሚያሳይ ፊልም ነው እሱ ፊልም አይታችሁት ከሆነና የተለያዩ ፊልሞችን ብቻ ሳይሆን ዓለም አቀፍ ትኩረት የሚሰጣቸው ይሄ ትንቢት ተናጋሪዎች እንደነ ባባ ቫንጋ እንደነ ኑስትራዳመስ ያሉ ሰዎች በእነዚህ አይነት ትልልቅ ነገሮች ላይ ያው ከተከሰተ በኋላ ቢሆን ትንቢታቸው እኮ ተናግረው ነበር ብለው የሚሉት ከተከሰተ በኋላ ቢሆን፣ የነ ኑስትራዳመስ እና የነ ባባ ቫንጋ ግን ቀደም ብሎ በተለይ 2025 ከመግባቱ በፊት ምን አይነት ክራይሲስ ዓለም እንደሚገጥማት እየተነገረ ነበር ና ስለ ብላክ አውት እንግዲህ አንዱ ኖስራዳመስ ተንብዮአል የሚባልለት ሰው ሆኗል ማለት ነው ብላክ አውትን እንደ አጠቃላይ ስናየው በአለም አቀፍ ደረጃ የተከሰተ ብላካውት ቢኖር በሚሊዮኖች የሚቆጠሩ ሰዎች ህይወትን ያጠፋል ማለት ነው እና ይሄም ደግሞ እጅግ በጣም አሳሳቢ እና አስፈሪ ክስተት ነው። ስለዚህ ይሄ የሚሰራው ፊልሙ ላይ የሚሰራው ነገር የእውነትም አለም ላይ ሙሉ ለሙሉ በሚባል ደረጃ ከተከሰተ በጣም በርካታ ሚሊየን ህዝቦች ያልቃሉ ማለት ነው። ለምሳሌ ገልፍ ካንትሪ አይታችሁ ከሆነ አብዛኛውን ጊዜ በጣም ከፍተኛ የሆነ ሙቀት ነው የሚያስተናግዱት። እነሱ አሁን በቴክኖሎጂ ላይ ዲፔንድ የሆኑ ሀገሮች ናቸው። በሙቀት በቅዝቃዜ ጊዜ ማለት ነው። ስለዚህ እንደዚህ እንደዚህ አይነት ሀገሮች ያንን ሙቀት መቋቋም የሚችል የሰው ልጅ ስለማይኖር በጣም አደገኛ ነው የሚሆነው ማለት ነው እና የአውሮፓ ሀገራት በተለይ ደግሞ እንደነ ጀርመን፣ ፈረንሳይ እንደ ዩኬ ያሉ የበለጸጉ ሀገራት በቴክኖሎጂ ላይ እንደሚታወቀው ከፍተኛ ጥገኝነት ያላቸው ናቸው። ሆስፒታላቸው፣ ትራንስፖርታቸው፣ የትራንስፖርት ስርዓታቸው ኤሌክትሪክ በጣም ለሁሉም ነገር መሰረት ስለሆነ ብላክ አውት ሲያደርግ እጅግ በጣም አደገኛ የሆነ አለማችን ክስተት እንደምታስተናግድ ይታመናልና እንደ ሳይበር ጥቃት ያሉ ክስተቶች ራሱ የሀይል እንትኖችን የሚያቆራርጡ ከፍተኛ የሆነ ኢኮኖሚያዊ ኪሳራ በሚሊዮን ሳይሆን በትሪሊዮን የሚቆጠር ዶላሮች ከፍተኛ የሆነ ኢኮኖሚ ክራይሲስ ሊገጥም ይችላል፣ ሆስፒታሎችም ሌሎችም ነገሮች ማለት ነው። እና ይህም ብቻ ሳይሆን ታዲያ በሆስፒታሎች ውስጥ ለምሳሌ አሁን አንዳንድ መረጃዎችን እያየሁኝ ነበረ፣ ቀጥታ ቀዶ ጥገናዎች ራሱ ቆሟልና በጣም በርካታ ሰዎች እንደሞቱ እራሱ የሚያሳይ መረጃ አለ። እና ይሄ ነገር በነገራችን ላይ በዋና ክራይ የሚል አንድ ፊልምም ነበረና በሱ ላይም ይሄ ነገር ታይቶ ነበረ የሀይል መቆራረጥ ምን ያህል አለማችን ላይ ከፍተኛ ተጽዕኖ እንደሚያሳድር ማለት ነውና ስለዚህ አሁን ከትላንትና ጀምሮ አውሮፓ በጣም ጭንቀት ውስጥ ናት ያለችው። እንግዲህ የበለጸጉ ሀገራት የሚባሉ ሀገሮች ምንም አድራጊ ፈጣሪ ናቸው ልንላቸው የምንችላቸው ሀገሮች ናቸው። በዚህ ድቅድቅ ጨለማ የተዋጡት፣ የምድር ውስጥ ባቡር ቆሟል። የተሰረዙ በጣም በርካታ በረራዎች አሉ። መደብሮች፣ ሆስፒታሎች፣ ቢሮዎች ሙሉ በሙሉ በሚባል ደረጃ በጨለማ ውስጥ ነው ያሉት። በስፔን፣ በፖርቹጋል በተለይ ደግሞ አንዳንድ የደቡ ፈረንሳይ ክልሎች የተከሰተው ይሄ ድቅድቅ ጨለማ መጠነ ሰፊ የሆነ ጉዳት እንዳደረሰ ነው እየተነገረ ያለው ማለት ነው። ከትላንትና ኮለቀን ጀምሮ ነው እንግዲህ ይሄ የተከሰተው የስፔን ከተሞች ሁሉንም የህዝብ አገልግሎቶች በተመሳሳይ ጊዜ አግዶ ነበረ ማለት ነው። እንግዲህ ይሄ በጣም ከፍተኛ የሆነ ውድመት እንደሚያስከትል አለማችንም ደግሞ ለቀጣይ በጣም ከፍተኛ የሆነ ስጋት እንደሆነ ነው ዘርፉ ላይ ቃንም ባለስልጣናቶችም እየተናገሩ ያሉት። ይሄ ምን ያህል የቴክኖሎጂ ጥገኛ እንደሆነ ማሳያ ነው ማለት ነው። ለነሱ ግን ምናልባትም ይሄ ኒው ወርልድ ኦርደር የሚባለውን መንገድ ለመጥረግም ሊሆን ይችላል የሚሉ ደግሞ የታሪክ ጸሐፊዎች ብቅ ብቅ ማለት ጀምረዋል። ይሄ ለኒው ወርልድ ኦርደር የዓለምን ህዝብ ለማመቻቸት የተጠቀሙት ነው። ምክንያቱም ቀደም ብለው በጣም በበርካታ ሚዲያዎች ላይ እንዲሁም ደግሞ በፊልሞቻቸው ቀድመው ነግረውናል። ይሄ ነገር እንደሚመጣ እርግጥም ሰው ሰራሽ የሆነ ነገር አንድ ቀን እንደዚህ አይነት ጉዳት እንደሚደርስበት ቢታወቅም፣ ቴክኖሎጂ ላይ ጥገኛ የሆነ ነገር አንድ ቀን ላይ ሰው ሰራሽ ስለሆነ ምንም ነገር ሊፈጠር ይችላል ብለን ብንገምትም ግን ደግሞ በእቅድ እየተሰራበት ነው እየተባለ ነው ያለው ማለት ነው እስካሁን ግን ያለው መረጃ አሁን ከላይ ባልኳችሁ ነገር ላይ ብቻ የተወሰነ ነው ማለት ነው አዲስ መረጃ አልወጣም በዚህ ጉዳይ ላይ እናንተ ያላችሁን ሀሳብ አስተያየት እንዲሁም ደግሞ የጠለቀ እውቀትም ካላችሁ ብታጋሩን ደስ ይለናል በኮመንት መስጫው ላይ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን